ብዙዎቻችሁ በተደጋጋሚ በውስጥና በኮመንት ለምትጠይቁኝ ጥያቄ ከትክክለኛው ምንጭ አጣርቼ በጣም ጠቃሚ መረጃ ይዤላችሁ መጥቻለሁ። ይህም ቪዲዮ ላይክ፣ እንዲሁም ለሁሉም ኢትዮጵያ እንዲደርስ ሼር አድርጉ። በኤምፕሎይመንት ቪዛ ከኤርፖርት የተመለሳችሁ ፕሮሰስ የጨረሳችሁም፣ ለመጀመሪያ ያሰባችሁ ይህ መረጃ ለሁላችሁም ነው። በኤምፕሎይመንት ቪዛ መሄድ ይቻላል? አዎ፣ መሄድ ይቻላል። ግን ይህን ካደረጋችሁ ብቻ ነው መሄድ የምትችሉት። በጥንቃቄ አዳምጡ። በራሳችሁ በግላችሁ የምትሄዱበት ነገር ያው መንግስት አይመለከተውም። ግን ቢሆንም በህጋዊ መንገድ ወደ ዱባይ ለመሄድ ከፈለጋችሁ በተቀመጠው መንገድ ለመንግስት ማሳወቅና ማጸደቅ ይገባል። ወይም ጸደቀ ማለት QR ኮድ ሊኖረው ይገባል። ነገር ግን ይህ የቤት ውስጥ ስራ ሊሆን አይገባም። ማለትም ዶሜስቲክ ወርክ የሚባሉት ሞግዚትነት፣ ጽዳት፣ ምግብ ማብሰል፣ የጥበቃ ስራና የመሳሰሉት በግላችሁ አይስተናገድም። ቪዛ አፕላይ ስታደርጉ ቪዛችሁ ላይ ይሄ እንዳይኖር ጥንቃቄ አድርጉ። በአጠቃላይ ከኢትዮጵያ ወደ ዱባይ ህጋዊ በሆነ መንገድ በኢምፕሎይመንት ቪዛ ለመሄድ አስር መስፈርቶች ልታሟሉ ይገባል። የመጀመሪያው የግል ማመልከቻ ማለትም ለስራና ክሎት ሚኒስትር ይህ ደግግል ደብዳቤ በራሳችሁ ልትጽፉ ይገባል አሊያም እዚያ ኮምፒውተር ቤቶች አሉ ይጽፉላችኋል። ሁለተኛው ፓስፖርትና መታወቂያ ማለትም ከስድስት ወር በላይ የመጠቀሚያ ጊዜ ያለው ኦሪጂናል ፓስፖርት፣ የታደሰ የቀበሌ መታወቂያና ናሽናል አይዲ ሶስተኛው የስራ ኮንትራት አንድ ሺህ ድራምና ከዚያ በላይ ደሞዝ። አራተኛው የተያዥ መታወቂያ ማለትም የታደሰ የቀበሌ መታወቂያና የተያዥ ናሽናል አይዲ። አምስተኛው ሲዮሲ፣ ቪዛው ላይ ከተባለው የስራ ድርሻ ጋር ሲዮሲው ተቀራራቢ ወይም ተመሳሳይ መሆን አለበት። ሲዮሲ የምትወስዶበትና ቪዛው ላይ የተገለጸው ነገር የግድ ተቀራራቢ አሊያም ተመሳሳይ ሊሆን ይገባል። ወደ ቀጣዮቹ ነጥቦች ከመሄዳችን በፊት ግን ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን የደወል ምልክቷንም ተጫኑ። ለእናንተ የሚጠቅሙ መረጃዎችን በፍጥነት ያገኛሉ። ወደ ነጥቦቹ ስንመለስ ስድስተኛው ሜዲካል ማለትም የጤና ምርመራ ሰርተፍኬት፣ ሁሉም ቦታ ላይ አይደለም፣ የተመረጡ የጤና ተቋማት አሉ፣ እነሱ ጋር ነው ማሰራት የምትችሉት። ሰባተኛው ከወንጀል ነፃ ወረቀት ወይም የፖሊስ ሰርተፍኬት የፌዴራል ከወንጀል ነጻ ምርመራ ተቋም የሚሰጠው ወረቀት ሲሆን አድራሻቸውን ፖስታ ቤት ወይም ጥቁር አንበሳ ሆስፒታል አካባቢ ነው፣ እዚያ በመሄድ ማግኘት ይችላላችሁ። ስምንተኛው ኢንሹራንስ በዝግ አካውንት የሚገባ መቶ ዶላር ወይም በኢትዮጵያ ብር ተመንዝሮ 16ሺ ብር መቀመጥ አለበት። እዚህም ደረሰኝ ሊኖራችሁ ይገባል። ዘጠነኛው የአገልግሎት ክፍያ፣ ለመንግስት የሚከፈል የአገልግሎት ክፍያ በኢትዮጵያ ብር 500 መክፈል ይጠበቅባቸዋል። የከፈላችሁበትን ደረሰኝ መያዛችሁን አትርሱ። አስረኛው ኦሪጅናል ኢምፕሎይመንት ቪዛ፣ ልብ በሉ፣ ኦሪጅናል የስራ ቪዛ ሁሉን እንዲሰርቅላችሁ እናንተና ታያዣችሁ ሌበር አይዲ ወይም የሰራተኛ መለያ ቁጥር ሊኖራችሁ ይገባል። በመጨረሻ እነዚህን ዶኩመንታችሁን በሙሉ በክላሰር በፋይል መልክ አቀናጅታችሁ በአካል ለስራና ክህሎት ሚኒስቴር ካዛንቺስ የሚገኘው ዋና ቢሮ ሄዳችሁ ፕሮሰሳችሁን በመጨረስ በህጋዊ መንገድ ወደ ዱባይ መሄድ ትችላላችሁ። መልካም እድል።